የዳነ ሰው ነው ድህነትን ግን ሐዋርያቱ ሲያስተምሩ ምን ብለው አስተምሯል? የሚለው መሰረታዊ ጉዳይ ነው። ሰው ስላልገባ ስለሆነ እየጠየከኝ ያለው ማስረዳትም ክርስቲያናዊ ግዴታ ስለሆነ ማለት ነው። ድህነት የተቀበልነውና የምንኖርበት የሚመጣም ጭምር፣ ፕላስ ደግሞ ካልጠበቅነው የምናጣውም ጭምር እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ጳውሎስ ምን አለ? ድናችኋል አለ። እውነት ነው፣ ድኛለሁ ላል ነው መዳንን ፈጽመን ብሎኛል ጳውሎስ። ድናል በቃ፣ ከተማ አይደለም ያለኝ። መድኒንም ፈጽም ስላለኝ መድሃኒን እፈጽማለሁ። ከዛም ደግሞ በሮሜ መልእክቱ ላይ ደግሞ ምን ብሎኛል? ለእያንዳንዱ እንደየስራ ያስረክበዋል ብሎኛል። አይ እንደየስራው አይደለም መጀመሪያ ካመነ አከተመ፣ ያውን አጋንንታዊ ትምህርት ነው አጋንንታዊ ትምህርት ነው። ለናዱስ ትምህርት ምንድን ነው? እንደየስራ ያስረክበዋል አልጨረስኩም። እንደየስራው እንደማለቱ ስራዬን የሚመዝነው ዳንኤል ይልማ ሳይሆን ጌታ ኢየሱስ ክርስቶስ ነው የሚመዝንኝ ጌታ ነው የሚፈርድብኝ፣ እያልኩ አሁን ያልከውን ንግግር ሰማንን። ከዛ አሁን ይህንኑ ንግግር ቴስት ልናደርገው እኮ ነው። ችግር የለም ብራዘር፣ አሁን ያድና አንተ ቆርበሃል? አዎ። ስለዚህ ድናሃል በትክክል የዳነ ሰው ቢሞት መንግስተ ሰማያትን ይወርሳል ወይስ አይወርሳል? የዳነ ሰው ቢሞት ስትል መጪ ጊዜ ነው። ከሰውየው ዕውቀትና ሰው አልጨረስኩ። ብራዘር የጠየቁት ጥያቄ ስለመጪ ጊዜ አልጨረስኩም። እሱ አልጨረስኩም። እሱ ያንተ ሀሳብ ይህን ሀሳብ በደንብ ስማ። አልጨረስኩም እያልኩህ ያንተ ሀሳብ ነው። አንተ ቅድም እንድትጨርስ ጊዜ ሰጥቼ አውርታል ጸጥ ብዬ ማለት ነው። አሁን የኔን ጥያቄ ነው የምትመልሰው። እሱ ያንተን ሀሳብ ሰማን። አሁን ደግሞ የኔን ጥያቄ ነው። አልጨረስኩም እኮ ነው ጥያቄ። ይሄን እኮ አልጨረስኩም፣ መልሴን እየመለስኩ አልጨረስኩም ነው ያልኩህ። ስለዘለልከው ድጋሚ ላስታውስ። አልዘለልኩም፣ አንተ የምትፈልገው መልስ ስላላገኘ እንጂ አልዘለልኩም። እና ሳትንጫጫ አንተ ጋር ያለ እውነት ካለ ለማሳየት ብትሞክር የተሻለ ነው የሚሆነው ስሜት ያለን ሰው ረጋ በልን። ለአንድ ሰው አዳምጥ። ለአንድ ሰው ተንጫጫ አይባልም። ተንጫጫ የሚገለጸው ለብዙ ሰው ነው። የአማርኛም ችግር ነው ያለብን ማለት ነው። ግን እየተንጫጫ ነው አልታወቀህም። እና እንደማመ አንድ ሰው ተንጫጫ አይባልም ነው እያልኩ ያለሁት ዳኒ ምን ሆነ ነው ተንጫጫ አማርኛ አታውቅም ወይስ? ልድገምልህ። ተንጫጫ ለአንድ ሰው ተንጫጫ አይባልም። መንጫጫት ለብዙ ሰው ነው። እኔ ደግሞ ብቻዬን ነኝ ነው ወይስ ደንግጠህ ብዙ ሆኜብህ ነው? አይዞህ የፈለኮ ፖለቲክስ ለመስራት ብትሞክር ያው እኔ ረጋ ወደ ተለያቀውኛ ለወቄው መጻፍ ወደ ተለያቀው ያለ ወጣኔ አይዞህ። ብትስቅ ምንም አይመስለኝም። የሆነ ነገር ብታወራ ምንም አይመስለኝም። እንኳን አንተ አይደለም ካንተም የሚባሱ ጋት ወጦችን አንደርስታንድ አድርጌ በስርዓት ነው የማወራው ማለት ነው። እና አሁን ወደ ጥያቄ ነው የምመለሰው ድጋሚ ማለት ነው። እሺ ምንድነው እያልከኝ ያለኸው? ቁርባን ያድናል አልከን አለቀ። ስለዚህ የሚያድን ቁርባን ነው እያወራን ያለ ነው። ድኛለሁ ብለ ስላወራኸው ድነት ነው እየተነጋገርን ያለ ነው። ሶ ቀጥዬ ምን አልኩ? የዳነ ሰው የዳነ ሰው ቢሞት መንግስተ ሰማያትን ይወርሳል ወይስ አይወርስም ነው ጥያቄ። ይሄ ነው ግልጽ ነው ጥያቄ ሚዩትህን አንሳው። ማነህ ኢዮብ? እሺ ሚዩት ባታደርጉኝ ጥሩ ነው። እና ደግሞ ስሜን በደንብ አድርገህ ታውቀዋለህ። ማነህ የሚለው ለመናቅ አይነት እየተጠቀምከው ስለሆነ ሁን በትናንሽ ሰዎች ማንናቅ ሰዓት ይዘታወራለህ ማለት ነው። ወደ ሀሳቡ ስመለስ ከዚህ ውስጥ ከእኔ ጋር እንደዚህ አይነት ወሬ እንዳታወራ ደግመሽ አቅም ከዚህ የዘለለ ስላልሆነ መጽሐፍ ቅዱስ ለማውራት ስለማትችል ይህን ነው የምታደርገው። ወደ ሀሳቡ፣ ወደ ተጠየቀው ሰበር ፈልጎ ለመውረድ እና ባይ ዘ ዌይ ልዋይን የገባሁት እንጂ የቦዲጋርድ ድምፅ ልሳማ አይደለም። እና ዳኒ ማነ ቢኒያ፣ ሚዩት አርግ። ሚዩት ዳኒ። በየትኛው ጥቅስ መሰረት ነው ሚዩት አረግ? በእንደዚህ አይነት ሞቲቭ እና በእንደዚህ አይነት ሚዩት አታድርግ። ወደ ጥያቄው ተመለስ። በእንደዚህ አይነት ቶን ልሰማ አልችልም ማለት አንተ ጋር ያለው ዕውቀት ከማንም የተሻለ አይደለም። ያው ተወርድ እና ታች ታብ ታብ ታረጋለህ ማለት ነው። በስርዓት አንተ ጋር የሆነ ኖሌጅ ኖሮ ትውልድን ማስተማር ከቻል ግድል ሰጣለሁ። ከዛ ውጭ ግን በዚህ ቶን ወንድሜ እንድትናገረው አልፈቅድልህም። ከኔ ጋር ማውራት ከፈለግ በፈለግከው ቶን ከኔ ጋር ውራ፣ እኔ እንድታውራ ትችላለህ። እኔ አንደርስታንድ አደርግሃለሁ። ከዛ ውጭ ግን እታች ወደ ያው ታፕታፕ ሼር ታደርጋለህ። የተለየ ሰው ስላልሆንክ ማለት ነው። ግልጽ ነው። ሶማይክን አብራው። በስርዓት ከኔ ጋራ ማውራት ከፈለግ ታወራለህ። በእግዚአብሔር ሀሳብ ላይ እንነጋግራለን። ምንም የሚያጋጭ ነው ማን ነገር የለም ጊዜ ካነሰ ጨምርላለሁ። የአንተ ጋ ያለ ጥሩ ነገር ካለ ሰዎች ይሰማሉ። እኛ ጋ ያለ ጥሩ ነገር ካለ ሰዎች አንደርታ እንዲያደርጋል። ከዛ ውጭ ግን በእንደዚህ አይነት ሞቲቭ ከማንም ጋር ኮሚኒኬት እንታደርግ አልፈቅድልህም ማለት ነው። እኔ ነው ቤቱ። ጥሩ ሀሳብ ይቀጥል። በጣም ጥሩ። ያው እንግዲህ የመጀመሪያው ነገር ማነህ ከሚለው የንቀት ንግግር ጀምረ እንደዚህ አይነት ሀሳብ ብታነሳ ኖሮ ጥሩ ነበር። ለማንኛውም ትችዋለሁ፣ እንቀጥል። ና ና ና ትምህርቱ ላይ ልቀጥል ነው። የጠየከኝ ጥያቄ ላይ እቀጥላለሁኝ፣ ችግር የለው። ወርዶ ማውራት ስለማያስፈልግ ማለት ነው። ባይዘወ ማንም ማለው ማንም ማለትግን ደግሞ ከአህዛብ ወገን አልመደብም፣ ጽድት ያልኩት እኔ ማለት ነው። ወደ ሀሳብ ስመለስ ምን አይነት ጥያቄ ነው የጠየከኝ? ተደረበ እያወራ ነው ዳኒ፣ አዳምጥ እያሳሳቡ ትተህ ወደዚህ ግባ ነው እያልኩ ያለሁት። ከገባሁ እየገባሁ ነው የጠየቀኝ ጥያቄ ካልኩ በኋላ ለምን ታወራለህ? ጥያቄ ላይ እያወራ እኮ ነው። ብትሞት ወይም አንድ ሰው ከዳነ በኋላ ቢሞት ብለህ ጠይቀኛል። እና ቢሞት የሚለውን ሀሳብ ከየትኛው ጥቅስ ላይ ያነሳኸው አልጠየኩህም። ደግመህ ጠይቀኝ። ካልጠየከኝ ችግር የለውም። ደግመህ ጠይቀኝ። በደምብ ስማኝ። አንድ ሰው የዳነ ሰው የዳነ ሰው የዳነ ሰው ነው እያወራ ነው ያለ ነው የዳነ ሰው ቢሞት የት ይገባል ነው ጥያቄ፣ ይሄ ነው። በደንብ ሰማኝ ከአንተ ጋር እያይዣለሁ የሚያወራው የዳነ ሰው ቢሞት የት ይገባል? እሺ፣ የዳነ ሰው ቢሞት የት ይገባል ነው ያልከኝ። ይኸው በደንብ ሰምቻለሁኝ። ቢሞት የሚለውን ጥያቄ ከየትኛው ጥቅስ ላይ ነው ያወጣው? ስለመሞቱ ጥቅስ ማስረድ ማምጣት አይጠበቅብኝም፣ ሁሉም ሰው ስለሚሞት ጥቅስ ከሌለ እኔ ደግሞ የግለሰብ የተዘበራረቀ ሀሳብ ልመልስ፣ አልገባውም ስለማትሞት ማለት ነው። ጥቅስ ጥቀስና ስለማትሞት ማለት መልስ የለኝም አደለም፣ ያልኩ ጥያቄህን በጥቅስ ጥቅስ ከሆነ አንብበህ ከሆነ መጽሐፍ ቅዱስ ጥቅስ ጥቀስና በዚህ ጥቅስ መሰረት ብለህ ጠይቀኝ። አለማንበብህንም በዚሁ ለማሳወቅ ስለፈለግኩ ነው። በጣም ሲምፕል የጠየኩት በደንብ ሰምታችኋል። የዳነ ሰው ቢሞት የት ይገባል? ያሉ ሚውት አድርገው። አንተ ጋር የሚለብሽ ድምጽ አለ። ጥቅስ እየጠበኩት ሚውት አድርገው። ብራዘር የጠየኩት ጥያቄ በጣም ሲምፕል ነው። የዳነ ሰው ቢሞት የት ይገባል ነው ያልኩት። ማይንድ ዩ የዳነ ሰው በኦርቶዶክስ የት እንደሚገባ፣ የዳነ ሰው የት እንደሚገባ አያቆ ብራዘር ማለት ነው ከሞት በኋላ ህይወት ስለሌለው ማለት ነው። ከሞት የዳነ ሰው ሚውት አርጓል ብራዘር ማስረጃ ልጠይቅ ነው። ከሞት ህይወት ስለሌለው ላልኩ ብራዘር መልስ ከሌለ፣ በቃ ዕውቀት ያለው ሰው ጋር እንሄዳለን ብራዘር አንተ ከታች ወይ ህይወት ስለሌለው አልኩ የማታቀውን እያወራ ስለሆነ ማለት በማስረጃ በጣም ማቅረብ በማስረጃ በማስረጃ እዚህ ጋር ቁጭ ጥቅስ በጥቅስ ደግሞ የሰፈር ፖለቲክስ እኮ ድሮ አለፍናት፣ ድሮ አለፍናት። አሁን የዳነ ሰው ደግሞ ይጠይቋሉ፣ ከዛ ይመልስልናል ማለት ነው። የዳነ ሰው ከሞት በኋላ የት ነው የሚገባው ብዬን የጠየቁት መልስ፣ አሁን በደንብ አድርጋችሁ ስሙ። እንግዲህ በመጽሐፍ ቅዱስ የክርስትና የነገረ ድነት ትምህርት ምንድን ነው የሚለውን በዚሁ አሳያችኋለሁ ማለት ነው። የመጀመሪያው ድኛ ያለው ብዬ ስናገር ጳውሎስን ዋቢ አድርጌ ነው ነው እያብራራው ነው። መልስ የምትፈልግ ጳውሎስን ማወቄና አለማወቄን ይኸው እዚሁ መዝነኛ። ይኸው ጳውሎስ ስል ከምትጮ ያኔ ጳውሎስ ስል ከምትጮ አለማወቄን እዚሁ መዝና፣ አቅም ካለ ላሳየኝ ታሳየኛለህ። ቀጥላ ሚዮት አድርግና ልቀጥል። አለማወቀን ብለህ እንዳላወራ ነው የምታረገው። ጥያቄን ሰምቻለሁ። ለምንድን ነው እሱ ላወራ ስል ምታስቆመኝ? ጥያቄ መደጋገም እኮ እውቀት አለ። ጥያቄውን ሰምቷል፣ ሰምታችሁታል። ሌላ ነገር ላይ ከገባ አስቆመሃለሁ ማለት ነው። እሺ ቀጥል። ነገረ ድህነትን ነገረ ድህነትን የጠየከኝ ነገረ ድህነትን መጽሐፍ አጣቅሼ አለማወቅህንም የክርስትና ትምህርት በዚህ አሳያለሁ። ጥያቄ ምን ነበር? በጣም ጥሩ። የዳነ የዳነ ሰው ቢሞት የት ይገባል? ተሳሳትኩ። ጥሩ፣ እሱ ነው እየተጠበቀ ነው ያለው አይደለም። እኔ አንተም ማስታወሳል ጥያቄ ነው። አሁን በደንብ አድርጌ ነው የምመልስልህ፣ ነገር ግን መታገስ አለበት። ምክንያቱም መጽሐፍ ቅዱስ የዳንኤል ይልማ የግል የግል ዲያሪ አይደለም። እሺ፣ የራሱ አፈታታ ነው። ሶ ተረጋጋም፣ ተረጋጋታ አደም አይዞህ እያል ምንም የማያውቅ ሰው ላይ አክ ለማድረግ አይዞ ብራዘር ለማከፈው አድርግ እና ስማ፣ ወይም ዝም በልና ስማ ዳንሻ። እሺ፣ እናመሰግና። በጣም ጥሩ እንግዲህ የመጽሐፍ ቅዱስ የነገረ ድነት ትምህርትን ሰው መረዳት አለበት። መረዳት ካልቻለ ነገረ ድነት ካልገባው የሚጠይቀው ጥያቄና የሚያወራው ወሬ ልክ ወንድማችን አሁን እንዳነሳው ይሆናል ማለት ነው። ስለዚህ አንድ ውለታ እንውላለን ለዚህ ቤት። ምን አይነት ውለታ? ሰዎች እንዴት መዳንን ያገኛሉ? እንዴት መዳናቸውን ይጠብቃሉ? እንዴትስ ጌታ ኢየሱስ ክርስቶስን ጠብቀው ጌታ በመጨረሻ ሰዓት ለእያንዳንዱ እንደየስራው ሲያስረክብ ምን አይነት ዋጋ ያገኛሉ? የሚለውን ትምህርት ሰጥተን በክብር እንወጣለን ማለት ነው። ኧረ እባክህ ላውራ የሸመደድኳት ለህይወት ከጠቀመች የሸመደድካትች ካልሆነች የጠየኩህን ጥያቄ መልስ

እየውት አታድርገኝም። ተፈራ አፈርቻለሁ አለ። አዋቂነትህን እና ቁጭ ብሎ ሐሜት ማውራትህን እንደ መጽሐፍ ቅዱስ አዋቂነትህን እንደምታይ ስለማውቅ ላስተምርህ ነው የመጣሁት። ዳኒሻ ዛሬ መድኃኒውን እልሃለሁ፣ ሁሉንም እልሃለሁ። እውቀት እንደ ወንድ ወጥተህ ሥራ እንድትሰራ እና ቤት ቤት ከመዋል ወጥተህ መጽሐፍ ቅዱስ እያነበብክ ለህይወት እንዲሆን ዛሬ አስተምርሃለሁ እያልኩ ነው። ይህ ትልቁ ለታ ነው። ዳኒ ተረጋጋና አዳምጣ። እንቅላቱ እንደምታው ተረጋጋና አዳምጣ፣ ተረጋጋና አዳምጣ። የሃይማኖት የሚሰማ ሰው አለ እዮባ አይዞ ረጋበል ስሜታ ያትሁን አሁን የጠየቅኩ ጥያቄ አንተ ጋር እውቀት ኑሮ እየመለስኩ ነው። ሰው ነገረድነትን በመጽሐፍ ቅዱስ ለአብራራ ሲል እንዴት ይናደዳል? በጌታ ስም አንዴ ታኔ መጽሐፍ ቅዱስ ልትቀስሉ ትናደዳላችሁ። ፕሊዝ በመሃል ናቸው ቴንክ ቢሉ ሚዩት አድርገህ ባለው ቦዲጋርድ። ለምንድን ነው እሱ ልክ እንደ አዋቂ የሚያወራው? ሚዩት አድርገህ። የቀለሜ ቦዲጋርድ ሊያወራኝ አልፈቅድም። እኔም በነገራችን፣ እሺ እኔ ነኝ አሁን ያስወረድኩ፣ በቃ እኔ ነኝ ያስወረድኩ ራ የሚችለው ስለ መዳን አንደበቱን ሞልቶ ሊሞግትበት የሚችልበት እውቀት የለውም። በቃ ሊኖረው የሚችለው ንግግር ይሄ ነው። ቱብ የሆነ ስተ ማለት ነው ማለት ሊያወራው የሚችለው ይሄን ነው ይሄ ነው ያለው ንግግር ይሄ ነው። እንድታዩት ያክል ነው ማለት የታገስኩት። እናንተን ሪስፔክት ካለማድረግ አንፃር አንጻር አይደለም ግን እንድታዩት ያክል በቃ ሊያወራ የሚችለው ይሄን ነው። ከዛስ ደግሞ የቤተክርስቲያን አገልጋይ ነው ብለው እራሳቸውን ይጠራሉ። ማለት ይሄ ማንነት ማለት ነው። እና ምን ያህል ጨለማ ውስጥ እንዳሉ ወንጌል ሕይወታቸውን እንዳለወጠ እንድትረዱት ያክል ነው። ምንም ወንጌል የለወጣቸው የለም። አንተ እውቀት ኖሮ ስለ መዳን ለማስተማር አቅም ይኖርህ እንጂ ቁጭ ብለን የመማር የአምላካችን ቃል አለ። ለመማር በጣም ዝግጁ ነን፣ በጣም ዝግጁ ነን። ለምን እኛ ወንጌል የቀየረን ሰዎች ነን።